ስለስቁጥኝ እኔ ሀያ ይሁን ምን ይሁን አላወቅም። ዝም ብዬ ጠይቀኝ ስለቆየች ነው። አላነበብኩትም መስራት ስለማልፈልግ አላነበብኩም ነበረና እና ሀያ ጥያቄ ድረስ አንድ ሰው ሰውን ይጠይቃል። ሚና አይነት ኩሎ እሺ፣ ማረጌ ማለት ማለት ነው። መማረክ ነገር፣ ማራኪ ማራክ፣ ወይ እንደዛ ነው በቃ ሚዲያ ላንች ምንድን ነው አለሽው? ሶስተኛ ጥያቄ ነው። ባንቺ ከባንቺ የልኮርጅልሽ ባንቺ የአንድ ሚዲያ ላይ ሚዲያ ላንች ምንድን ነው ተብላ እሳትና ውሃ ነው አለች። አይ ባንቺ እኮ ይቆጨኝ ነበረ ይኔ። እሳትና ውሃ ነው። አስቲ የሚዲያ ላንች፣ እሳቱን መከተል ከፈለግሽው ክፍት ነው፣ ውሃው ጋር መግባት ከፈለግሽው ክፍት ነው። እንደ ፍላጎትሽ ነው። ለእኔ ግን እንደ ምርጫዬ ስለሆነ ለእኔ ውሃ ነው። ሚዲያ እሳት አይደለም። እሳት እሳቶችን የሚያቀርቡ አለው፣ እነሱን አለማየት ያንቺ ምርጫ ነው። ደስ የሚልሽን፣ የሚያስተምርሽን ከዚህ ሚዲያ ላይ ይሄን ትምህርት አገኛለሁ ብለሽ የምታስቢው ሚዲያን መከተል የምትችይው አንቺው እራስሽ ነች። ስለዚህ እሳትና ውሃ ስለሆነ ውሃ ተከታይ፣ እሳቱ ተከታይ፣ ምርጫው ያንቺ ነው።